ሰላም ሰላም፣ ጤና ይስጥልን፣ እንዴት ከርማቸዋል? ውዴ ቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ። ዛሬ ላይ እንግዲህ ወደናንተ አንድ ሳይንሳዊ በሆነ ትምህርትና መልእክት ወደ እናንተ መጥቻለሁ ማለት ነው ይህም እንግዲህ የሀበሻን ዶሮ ለእንቁላል ምርት ብንጠቀም ትርፋማ መሆን እንችላለን ወይ ብላችሁ ብዙዎቻችሁ በጠየቃችሁን ጥያቄ መሰረት ወደ እናንተ ይህን ሀሳብ ይዤ መጥቻለሁ ማለት ነው። በዚህ እርባታ ውስጥ ስንገባ እንግዲህ ሁለት ነገሮችን ታሳቢ አድርገን ነው። ስለዚህ ኳሊታቲቭሊ ጥራት ያለውን ነገር ማምረት፣ ኳንቲታቲቭሊም ደግሞ ብዛት ያለውን ነገር ማምረት ነው። በነዚህ ሁለት መስፈርቶች አማካኝነት እንግዲህ የፈረንጅ ዶሮ ብለን የምንጠራቸውን እነ ቦቫንስ ብራውን፣ ሎማን ብራውን ተጠቅመን ምርት ማግኘትና የሀበሻ ዶሮ ሎካል ዶሮ ወይንም ደግሞ በሳይንሱ አጠራር ኢንዲጂነስ ዝርያዎችን ተጠቅመን የምናረባው የምናገኘው የእንቁላል ምርት በፍጹም አይገናኝም ማለት ነው። ይህም ከምን አንጻር ነው? ኳንቲታቲቭሊ የሚያመርቱት ከሀበሻ ዶሮ የምናገኘው በአመት የምናገኘው የእንቁላል ምርት አምስት እጥፍ ያነሰ ነው ማለት ነው። ይህም አንድ የሀበሻ ዶሮ በአመት ውስጥ በአማካይ 60 እንቁላሎችን የምትወልድ ሲሆን ቦቫንስ አሊያም ደግሞ ሎማንስ የተባሉ ኤግዞቲክ ዝርያዎች ወይም የውጭ ዝርያዎች ደግሞ ከ300 እስከ 320 እንቁላሎችን ታምርትልናለች ማለት ነው። ስለዚህ ገበያ ላይ ባለው ዋጋ እንዲሁም ደግሞ በምንሰጣቸው ኢንቨስት በምናደርገው የመኖ ኮስት እና በሚሰጡን የምርት መጠን ስናባዛው ገቢና ወጪው ባላንስድ ሆኖ ትርፍ የምናገኝበት በኤግዞቲክ ብሪዶቹ ወይንም ደግሞ በፈረንጅ ዶሮ ነው ማለት ነው። ቶታሊ የሀበሻ ዶሮ ደግሞ ምርት መስጠት አችልም፣ ዝርያው መሻሻል አይቻልም የሚባል ነገር ፈጽሞ የለም። ምክንያቱም እነዚህ የምታዩቸው ወይንም ደግሞ በአብዛኛው እርባታ ውስጥ የምንጠቀማቸው የፈረንጅ ዶሮዎች እንግዲህ ለሰባ ዓመት አመት ለሰማንያ አመታት ያለማቋረጥ በተደጋጋሚ የተደረገ የዘር ማሻሻያ ወይንም ደግሞ ጄኔቲካሊ የተደረጉ ብሪዲንጎች ውጤት ናቸው ማለት ነው። ስለዚህ የሀበሻ ዶሮም ላይ የተሻለ ካራክተር የምንፈልገውን ካራክተር መርጠን ለምሳሌ በሽታ ሬዚስታንስ ላይ ጥሩ ከሆኑ እንቁላል ኳሊቲያቸው አሪፍ ከሆነ ይሄን የምንፈልገውን ኳሊቲ ይዘን እንዲሁም ደግሞ የተሻለ ምርት እንዲሰጡ በየጊዜው እያዳቀን እንግዲህ ረዘም ያለ ጊዜ ሊፈጅ ይችላል፣ ግን ባለማቋረጥ ከአንድ መንግሥት ወደ ሌላ መንግሥት ከአንድ ትውልድ ወደ ሁለተኛ ትውልድ እያሻገርን ስራውን ወደፊት መግፋት ቢቻል እንግዲህ እነዚህም የሀበሻ ዶሮዎችም ልክ እንደ ፈረንጅ ዶሮዎች ምርታማ መሆን ይችላሉ ማለት ነው። አሁን ላይ ባለንበት ነባራዊ ሁኔታ የሀበሻን ዶሮ ይዞ እንደ ቢዝነስ ማርባት ፈጽሞ አያዋጣም። ነገር ግን በየቤታችሁ እንደ ሆቢ ወይንም ደግሞ ሌላ በሌላ አይነት መልክ ይዛችሁ ዶሮዎቹን ልታቆያቸው ትችላላችሁ። ነገር ግን አንድ ሺህ አምስት መቶ እንዲሁ መቶ በቁጥር የሚቆጠሩ ዶሮዎችን ይዞ ማርባት ከቢዝነስ አኳያ ወጪና ገቢው ፈጽሞ አይመጣጠንም። ስለዚህ ማርባቱ ብዙ አይመከርም ማለት ነው ስለዚህ ምናልባት ብዙ ተደጋጋሚ ጥያቄ ስጠይቁ ለነበራችሁ ሰዎች መልስ ይሆናል ብዬ ተስፋ አደርጋለሁኝ። ተጨማሪ ሀሳብ፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ የምሰራላችሁ ይሆናል። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በመተማመን ያርቡ።